መንግስት ጋር በተቃራኒ የቆሙት ኃይሎች ማለትም የፋኖ፣ ኦነግ ሸኔ፣ ህወሀትና ኤርትራ ከፍተኛ አመራሮች በሱዳን ተገናኝተው መምከራቸው ተሰማ። ዘኢኮኖሚስት ምንጮች ዋቢ በማድረግ ባወጣው ዘገባ እነዚህ ኃይሎች የጋራ ወታደራዊ ቅር ለመንደፍ መገናኘታቸውን ዘግቧል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በትናንት ቤስዲያ ሻዕቢያ ለውስጥ ኃይሎች ጥይት እያቀበሉ ነው ሲል መክሰሳቸው ይታወሳል። ይህ ዘኢኮኖሚስት ዘገባ ሻዕቢያ በኢትዮጵያ ውስጥ ጉዳይ ተሳታፊ መሆኑን የሚያሳይ ነው ተብሏል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ቅድሚያ የምንሰጠው ላሰብ ነው አሉ። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰቸው ከፍተኛ ሀብት ምክንያት አሰብ ፌደራል መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ ነው ሲሉ አብራርተዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ትናንት በተናገሩት ሆርን ሪቪው በተባለ ቲክታክ አካባቢ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር በአካሄደው የፖሊሲ ፎረም ላይ ነው። ዶክተር ጌዶን ጢሞቴዎስ አምባሳደሮች ጨምሮ የተለያዩ ሀገራት ዲፕሎማሲ በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታ በተመለከተ የኢትዮጵያ መንግስትና ፖሊሲ ምልከታን አቅርበዋል። የውጭ ጉዳይ ሚኒስትሩ ገለጻ በተለይ ያተኮረው በኢትዮጵያና በኤርትራ ግንኙነት ላይ ነው በኢትዮጵያና በኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን እንዳ አብራሩ የውጭ ጉዳይ ሚኒስትሩ በድረ ገጻቸው ባወጡት የዶክተር ጌዲዮን ጢሞቴዎስ ሙሉ ንግግር ላይም ሰፍረዋል። ግጭቶች ዋነኛ ምክንያት አድርገው ከጠቀሷቸው ጉዳይ አንዱ የሆነው ኤርትራ መንግስት በኢትዮጵያ ውስጥ ጉዳዮች ላይ እንደሚፈጽምና ያመለከቱት ጣልቃ ግብነት ነው። የኤርትራ መንግስትም በኢትዮጵያ ውስጥ የፖለቲካ ጉዳዮች ላይ አቋም መያዝ፣ ሀሳብ ማቅረብና በንቃት የመሳተፍም ጭምር መብት እንዳለው ይሰማዋል ሲሉ ሙግታቸውን በማሳየን አስደግፈዋል። ከዚህ በተጨማሪም የኤርትራ መንግስት አመራር በኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉ ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው በማንሳት ወቅሰዋል። የሀገሪቱ አመራር ለሶስተኛው ወገን ቀጠናዊ ተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል። ኢራን ወደ አስመራ እየተጫኑ ያለው የጦር መሳሪያ። ኢራን ሰሞኑን ኤርትራ የጦር መሳሪያ የጫነ አውሮፕላን ወደ ምጽዋ ልካለች የሚለው ዜና በሰፊው ሲዘገብ የነበረ። የጦር መሳሪያዎች ለሱዳን ጀኔራል አርቡርሃን ይላኩ ለሌላ አላማ የታወቀ ነገር የለም። ይሁን ሪቪው ዘጋቢ ዮናስ ይዘዘው በዚህ ጉዳይ ላይ መፍትሄ ሀሳብ አቅርበዋል። ኢትዮጵያ ይህንን ባለብዙ ገጽታ እይታ ስጋት ለመመከት የተቀናጀ ምላሽ እንደምትሰጥ ይመክራሉ ብለዋል። ከነዚህ መካከል በሰሜናዊ ድንበር የተቀናጀ የአየር መከላከያ ስርዓቶች፣ በተለይ ኤሌክትሮኒክስ ጦርነትና ዳርመሮችን ወይም ካንትሪ ድሮን ቴክኖሎጂ ሲቲ ጨምሮ ማሰማራት በኤርትራ በኩል የምታደርገውን እንቅስቃሴ ላይ ግልጽ ቀይ መስመር በማስቀመጥ ዲፕሎማሲ ጫናዎች መጠቀም በጉዳዩ ላይ የተሰማረ ኤርትራ አካላት ላይ ማዕቀብ እንዲጣልና አሜሪካና አውሮፓ ሕብረት አሁን ያለው በፋርስ ኤርስ ያለውን ማዕቀብ እንዳጠናከሩ ማስረጃ ማዕረብ የሚሉ ሀሳብ ተሰንዝረው ተመልክተናል። ታየደንዳ ከሁለት ክሶች ነጻ ተባሉ። የቀድሞው ሰላም ሚኒስትር አቶ ታየደንዳ ዛሬ በዋለው ችሎት በሁለት ክሶች ነጻ መባላቸውን ጠበቃ አበራ ንጉሴ ገልጸዋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት ዛራ ውሎ ከጠላት ጋር በመተባበር በሚለው አንቀጽ 251 ሀመርሃና መገፋፋትና ግዙፍ መሰናዳት አንቀጽ 257 እንዲሁም የጸና ፍቃድ ሳይኖረው የጦር መሳሪያ ይዞ መገኘት በሚል ሶስት ተደራራቢ ወንጀሎች ተከሰው በክርክር ሂደት ላይ እንደነበሩ ታውቋል። የቀድሞ የሰላም ሚኒስተር ዴታ አቶ ታዬ ደንዳ መዝገብ ሲመረምር የነበረው አንደኛ ጸረ ሽብርና ህገ መንግስታዊ ጉዳይ ወንጀል ችሎት ዛሬ ህዳር 3 ቀን 2018 በዋለው ችሎት ባስተላለፈው ውሳኔ ተከሳሹ ከተጠረጠሩበት ወንጀል ነፃ ናቸው ብለዋል ጠበቃቸው አበራ ንጉሴ። በሁለቱም የመጀመሪያ ክሶች ባቀረቡት የሰው፣ የሰነድ፣ የቪዲዮ ማስረጃ በበቂ ሁኔታ ተከላክለዋል በማለት አብላጫ ድምፅ በነፃ እንዲሰናበቱ ፍርድ ቤት መስጠቱን የገለጸ ሲሆን በሶስተኛ ደረጃ ለቀረበባቸው የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀልና ባቀረቧቸው ማስረጃ በበቂ ሁኔታ ማስተባበያ አልቻሉም በማለት የጥፋተኛነት ፍርድ ሙሉ በሙሉ ድምፅ ብለዋል። እንዲሁም ጥፋተኛ ከተባሉ አንድ ክስ የቅጣት አስተያየት ለመስማት ለህዳር 15 ቀን ተለዋይ ቀጠሮ ተሰጥቷል ሲል ጠበቃ አበራ ንጉሴ ተናግረዋል። የፌዴራል መንግስት እርምጃውን ቀጥለዋል። 112 ተጠርጣሪ በቁጥጥር ስር ውሏል። 519 የባንክ አካውንት አገልግሎትም አግደዋል። በመሆኑም 112 ኢትዮጵያ የተለያዩ ውጭ ሀገር ዜጋ ያላቸው ተጠርጣሪ በቁጥጥር ስር ውለዋል። የክሪፕቶ ከረንስ መተግበሪያ በመጠቀም በህገ ወጥ መንገድ የውጭ ምንዛሬ ሲያዘዋውሩ የነበሩ አካላት ላይ እርምጃ ወስዷል። የብሔራዊ መረጃ ደህንነት አገልግሎት በተቀናጀ መንገድ የህገ ወጥ የውጭ ምንዛሬ አሻጥሮች ሲፈጽም የተደረሰባቸው ያላቸውን 112 ተጠርጣሪ በቁጥጥር ስር መዋላቸው ተገልጸዋል። የብሔራዊ መረጃና ደህንነት አገልግሎት ከፋይናንስ ደህንነት አገልግሎት፣ ከኢትዮጵያ ፌዴራል ፖሊስ እና በክልል ጸጥታ አካላት ጋር በመሆን በህብረተሰቡ ጥቆማ በፋይናንስ አሻጥር ላይ የተሰማሩ አካላት ላይ ስምሪት መደረጉን አመላክቷል። 112 ኢትዮጵያ የተለያዩ የውጭ ሀገር ዜጋ ያላቸው ተጠርጣሪ በቁጥጥር ስር መዋላቸው ገልጿል። ህገ ወጥ ተግባር ጋር ትስስር ባላቸው 519 የባክ አካውንት መታገዳቸውን የተለያዩ ኤግዚቢት መያዛቸውን ጠቅሷል። ህገ ወጥ ሀዋላዎችና የገንዘብ ዝውውሮች እንዲሁም የውጭ ሀገር ምንዛሬ ስወራዎችና የግብር ስወራዎች ህገ ወጥ የገንዘብና ህጋዊ የማስመሰል ና ሌሎች የተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪ የታጠቁ ቡድኖች ለመደገፍ ሲውሉ መቆየታቸውን አመላክቷል። ህገወጥ ወጥ በሆኑ አለም አቀፉ የገንዘብ አስተላላፊ ድርጅቶች ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎች የክሪፕቶ ከረንስ መተግበሪያዎችና ህገወጥ የኋላ አዘዋሪ ደላሎች በውጭ ገቢና ንግድ አሻጥር የፈጸሙ አስመጭና ላኪዎች እንዲሁም ህገወጥ ሳይኖራቸው ህጋዊ ንግድ ሳይኖራቸው ህገወጥ ሀዋላ ላይ መስራት ከፍተኛ የገንዘብ ማንቀሳቀስ ኢኮኖሚ ጋር ከፍተኛ ጉዳት ባደረሱ አካላት የማያዳግም እርምጃ መውሰዱን ጠቁሟል። የተለያዩ አለማት የሚገኙ ኢትዮጵያውያን የሚልኩት ከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ እንዳይገባ ብሔራዊ ባንክ መመሪያ በሚል የሚጥስ ሁኔታ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ የቆዩ ህጋዊ ፈቃድ በፈጸሙ ተደጋጋሚ ጥፋት በኢትዮጵያ ብሔራዊ ባንክ የተሰነዘረባቸውን አለም አቀፍ የኋላ አስተላላፊዎች፣ ህገወጥ የኋላ ድርጅቶች እርምጃ እንደተወሰደባቸው አሳውቋል። በተጨማሪም በሀገር ውስጥ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያ በመጠቀም ሀብትን ከሀገር በማሸሽ ላይ ያሉ ድርጅቶች ባለቤቶች በቁጥጥር ስር እንደዋሉም አመላክቷል። ይህ ብሔራዊ ባንክ የሚጥስ ሁኔታ ያለምንም ፍቃድ የክሪፕቶ ከረስ መተግበሪያ በመጠቀም ህገወጥ መንገድ የውጭ ምንዛሬ ሲያዘዋ ሲያጓጉር የነበሩ አካላት እርምጃ እንደተወሰደ ተቋሙ በመግለጫው ጠቅሰዋል። ኢትዮጵያ ዓለም አቀፋዊ ማህበረሰብ ኤርትራ ላይ ጫና እንዳደርግ ጥሪ ያቀረበች። ቅድሚያ የምንሰጠው ላሰም ነው ያሉት የውጭ ጉዳይ ሚኒስትሩ ዶክተር ጌድዮን ጢሞቴዎስ ጥሪውን የቀረበው ትኩረት በአፍሪካ ቀንድ ዙሪያ ባለው ወቅታዊ ተለዋጭ ፖለቲካ ደህንነት ሁኔታ አድርጎ በአዲስ አበባ ዩኒቨርሲቲ በመካሄድ ባለው ውይይት መድረክ ላይ ነው። ከጥቂት ዓመታት በፊት ተሻሽሎ የነበረው ኢትዮጵያና ኤርትራ ግንኙነት በአስመራው መንግስት ጸባጫሪ ድርጊቶችና ትንኮሳዎች ምክንያት እየሻከረ መምጣቱን ስብሰባ የተካፈሉት የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። በተለይ ኢትዮጵያ የወደብና የባህር በር ጥያቄ ማንሳቷን ተከትሎ ከኤርትራ መንግስት ጋር ያለው ግንኙነት የበለጠ መሻከሩን በማንሳት የኤርትራ መንግስት በኢትዮጵያ ሰላም ለማደፍረስ እድገትን ለማደናቀፍ ታጣቂ ከመደገብ በማስታጠቅ ጀምሮ አይነተ ብዙ ትንኮሳ እያደረገ ውጭ አካላትን ወኪል ሆኖ እያገለገለ ይገኛል ብለዋል። ለሉዓላዊነትና ብሔራዊ ጥቅማቸው የተቃጣ ለሚገኘው ጣልቃ ገብነት ያጸፋ ምላሽ ለመስጠት የሚያስችል በቂ ምክንያት ቢኖርም ሁኔታው በትዕግስት መከታተል መርጠናል ሲሉም ተናግረዋል። በሀገራት መካከል የተፈጠረው የተካረረ ቅራኔ ምጣኔ ሀብት ጨምሮ በሌሎች ዘርፎች ሊደረጉ የሚገባ የሁለትዮሽ ቀጠናዊ ትብብሮች ሊፈታ እንደሚችል ገልጸው ሁለቱም ሀገራት ይህን ለማሳካት የሚያስችል ደመና ታሪካዊ ጥብቅ ግንኙነት እንዳላቸው